እና ምን ምንድነው የገጠመ ነው ብዛነት ላይ የገጠሙ ችግሮች ምን አሉ ሁለት ሀሳቦች ከዚህ ጋር የተያያዘ አንደኛ የስነ ልቦና ቋንቋን ጠቀማለሁ አሚዲላ የሚባል ቃል ነው አሚዲላ ሃይጃክ ይሄ ቃል በ1995 በዳንኤል ጎልማን የመጣ ቃል ይሄ ቃል ማለት አንድ ሰው ችግር ከገጠመው ያላሰበው ነገር ከገጠመው በቅጽበት አጸፋ መልስ መመለስ ማለት ነው። አይምሯችን ሰርቫይቭ ማድረግ የምትለው አሁን ባለ ቀ አሁን ባለ ጉልበት መልሰ መልስ ካልሰጠህ ይለናል ሳይኮሎጂያችን። እኛ አይ ያን የምንከተል ከሆነ ብዝሃነት ማረጋገጥ አይቻልም። ቆም ብሎ ማሰብ ከዛ ስሜት በላይ መሆን ነጌን ማሰብ እንደ አባቶቻችን ከፍ ብሎ ማሰብ የነጌን ክብር ስለ ነጌ ልጆቻችን ማሰብ መቻል ይሄ አምዲላ ሃይጃ በብዙ ቦታ ይስተዋላል። አሁን ሰው አንድ ነገር ከደረሰበት ለምንድን ነው ብሎ ቆሞ ያስብ እኔም ማድረግ አለብን? እሱ ይሄን ስላደረገ እኔም አደረጋለሁ፣ እሱ መንገድ ስለዘጋ እኔም መንገድ እዘጋለሁ እሱ እንዲህ ካደረገ እኔ ማደርጋለሁ፣ የምን ስነ ልቦና የጎላበት ዘመን ስለሆነ ጥንቃቄ ያስፈልጋል። ቆም ብሎ ማሰብን ይጠይቃል። አባቶቻችን ያኔ ለአድዋ ተሰብስቦ ሲሄዱ ችግሮች ገጥሟቸው ሊሆን ይችላል። መንገድ ላይ ብዙ ነገር በመንገዳቸው ሆኖ ሊሆን ይችላል። ከዛ በላይ በመሆን ሀገሪን የሚያስከብር ስራ ነው የሰራው። እኛም የዛሬ ትውልድ ዛሬ ላይ ስሜታችን የሚቀሰቅሱ፣ ሕይወታችን ሊያበላሹ የሚመጡ፣ የባከን ህይወት እንድንኖር የሚያደርጉ ብዙ ነገሮች ይኖራሉ። በአካባቢያችን በሰፈራችን የሚታዩ የሚሰሙ ሊኖሩ ይችላሉ። ከዚህ ከፍ ያለ ትውልድና ወጣት ያስፈልገናል። ሁለተኛ ከዚህ ጋር የተያያዘ ይሄኛውም የመናጅመንት ቃል ነው ዲስትራክቲቭ ጎል ፐርሱት ይባላል። ይህ ማለት ብዙዎች ኤቨረስት ተራራ፣ የዓለማችን ትልቁ ተራራ ለመውጣት ይተጋሉ። ብዙዎች መንገድ ላይ ህይወታቸው ያልፋል። ጥቂቶች ተራራ ናቱ ላይ ከደረሱ በኋላ ይሞታል። መቋቋም አይችሉም የአየሩን ሁኔታ። ጥቂቶች ጥያቄ ሲጠየቁ እኔ ግብ አድርጌ የተነሳው ተራራ ላይ መድረስ ነው እንጂ ከደረስኩ በኋላ ይዘልቃለሁ አልዘልቅም ይያላሰኩ ምላሉ። መድረስን ግብ ያደረገ ህይወት የትም የትም ሀገርን አያሻግርም። መድረስ ብቻ ሳይሆን ከደረስን በኋላ እንዴት እናደርጋለን? ስለዚህ ዛሬ ላይ በአቋራጭ መንገድ ማደግ፣ በአቋራጭ መንገድ የሆነ ቦታ መድረስ፣ እነዚህ ነገሮች ብዛህነትን እድገታችን፣ የጋራ እሴቶቻችንን የሚያበላሹ ይሆናሉ ወይ? ፎርዋርዱ ምን ይሆን? ብዝሃነት ማናጠፋ ከሆነ ተፈጥሮ ከሆነ፣ በሌላ በኩልም ሰው ሠራሽን ከሆነ ሁለቱም ከሆነ እንዴት እናገር። አሁን ዛሬ ኢትዮጵያ ያለችበት የብዝሃነት ሌቨል ዳይቨርሲቲ ቻሌንጅ ይባላል ማለት በፈተና ውስጥ እያለፍ ማህበረሰብ ነው። ስለ ብዝሃነት በፈተና ውስጥ እያለፍን ስለሆነ የጋራ የሆነ ውሳኔዎችን መወሰን ስላቃትን አሁን የእኛ ብዛህነት በቻሌንጅ ውስጥ እያለፈ ስለሆነ ከዚህ ሌብል ወዴት ብንሄድ ይሻላል? ወደ ብዛህነትን በአግባቡ ማስተዳደር፣ አብሮ መሆን ለማደግ፣ አብሮ መሆን ለእድገት፣ ለነገ እንደሆነ ማሰብ የመጨረሻው የብዛህነት ደረጃ ዳይቨርሲቲ ማቾሪቲ ይባላል። የጸና ብዛህነት ችግር በተፈጠረ ቁጥር ኢትዮጵያ ከአሁኑ ከአሁኑ ትወርቃለች፣ ጎንደር ከአሁኑ ከአሁኑ ትሆናለች ከመባል መውጣቱ ያ ማለት የብዛህነት ማቾሪቲው እዛ አልደረሰም ማለት። ስለዚህ የጸና ብዛህነት የትኛውም ችግር ቢፈጠር ነው ነው ነው ሀገር ይሻላል፣ የትኛውም ችግር ቢፈጠር ነገ ይሻላል። የትኛውም ችግር ቢፈጠር ለልጆቼ ማሰብ አለብን። የትኛውም ነገር ቢከሰት ለነገ መሄድ አለብን። ተወዳዳሪ መሆን አለብን። ልጆቻችን በዓለም ደረጃ ከፍ ብሎ መታየት አለባቸው ብሎ የሚያስብ ዳይቨርሲቲ ማቹሪቲ ይባላል። ለዚህ ለኢትዮጵያ ብዝሃነትን ማጥፋት የማንችል ከሆነ የአሁኑም ፈተና ችለ አስተዳድረን ወደ ጸና ደረጃ እንዲደርስ የማረግ ስራ መስራት አለብን ብዬ አስባለሁ። አባቶቻችን ቅድም እንዳልኩ በአድዋ ጊዜ የገጠማቸው ብዙ ፈተናዎች፣ ብዙ እጥረቶች፣ ብዙ ክፍተቶች፣ አለመግባባቶች እነሱን ፈትኗቸው ሊሆን ይችላል። አልፎ ግን በዓለም ደረጃ በደማቅ ቀለም የኢትዮጵያ ታሪክ እንድጻፍ እንዳረጉ እኛም ዛሬ በየቦታ ያሉ ነገሮችን በእኛ ዕቅምም በእናንተ ዕቅምም በማን በማንም ዕቅም እንደ አንድ ኢትዮጵያ ሁሉም ሰው የራሱን ሚና በመጫወት ከፍ ብለን በዓለም ደረጃ ተወዳዳሪ መሆን አለብን። ስለዚህ ብዝሃነት አይጠፋ። ስለዚህ ምን እናደርግ? እናስተዳድር። ከዛ የጸና ደረጃ ላይ እንዲደርስ እናደርግ። ብዙ ያለመገራት ልዩነት ወይም ጦሪነት፣ አለመግባባት በሀገራቸው ስለሌለ ያለ ምሰሶ በሆኑ ጉዳዮች ላይ ተስማምቶ ስለሚኖሩ ልዩነቶች፣ ጦሪነቶች ከዛ በታች ናቸው። ብዙ ጊዜ አነሳለን አሜሪካኖች ሪፐብሊካንና ዲሞክራትን በብዙ ነገር አይግባቡም። የእነሱ ፖሊሲ የተለያየ። ትራምፕ አሁን ባለፉት ጥቂት ቀናት ብቻ በፊት ከነበረው መንግስት ጋር የማይስማማ ብዙ ፖሊሲ ወስነዋል። ነገር ግን ሁለቱ የማይስማሙ ሰዎች ወይም ፓርቲዎች በአሜሪካን ጥቅም ላይ አብሮ ነው የሚቆሙ። በአሜሪካን ሴኪሪቲ ላይ አብሮ ነው የሚቆሙ። በአሜሪካን አንድነት ላይ አብሮ ነው የሚቆሙ። የነሱ ዳይቨርሲቲ ብዙ ችግርን ቢኖር ብዛነታቸው ብዙ ችግርን ብኖረው ቢያንስ የጸና እኛም እንደ ሀገር እዛ ማድረስ አለብን ብዬ አስባለሁ። ሁሌም ምናገራት ቃል እኛ የምንጣላው ኢትዮጵያ እሳት በቃን ቀርታ ሳይሆን ምናልባት እኛ ለኢትዮጵያ ያለን እሳት በቂ ስላልሆነ ይመስለኛል። አመሰግናለሁ።